አራቻት እናቷን ትቀልዳለህ እንዴ? ማዘርፋ ካደቻት ማዘርፋ ከማለት ውሸት ማለትነውፋፋ ቀይ ትል መስላችኋለ። እኔ ግር ምን ያለኝ እናቴ የእኔ ልጅ ብትሆን ኖሮ ያች ዘቅዝቄ በርበሬ ነበር የማጥናትኝ። ትቀልዳላችሁ እንዴ? አማራ ለተዳራ አን ብሔራት ትሰሪ ወደ እዛ ውጣ እንትን አሜሪካን ነው ማግባት ነው የምትፈልገው። ልጄ ካለችም ለልጆ አስባ ሊሆን ይችላል መጨረሻ አንድ ዓመት ንመብቷ ነው። ለፈለገችው መዳን ለልጅ የሚያወጣት ይሄ ነው ማለት እኮ ትችላለች። አረ ልጅቷ በጣም ባለጌ ናት፣ ጥፍራም ናት። እናቲ እናንተ የአሜሪካ የሚያድጉ ልጆች ግን በጣም ባለጌ ናቸው። እናቲት በጣም እና እናት ሁሉም ሰው እናት አትራገምም የአንሳሽ ይድፋሽ ይህን ሰርተሽኝ ምን አባሽ ምናምን አትልም። ስታጠፊ ምንም ይያለቻለሁ እናርገ ልቀጠቅጥሽ ሁሉ ትችላለሽ። ጋር እናት ብትራገም አታደርስም። ደግሞ እኮ ከዚህ በፊት አልፈልጋትም ብሎ ተናግሯል። አሌክስ ያምኮ ነው እናት እናት ልብድ ያለ የሸርምጣ ልጅ ቅጥን ነው ቅጥን ተበዳ የጅብ የጅብ ጠራጊ ልጅ የቆዳ ዘዋሪ ልጅ ወይኔ ውሸታም ወይኔ ውሸታም ስትል ራሱ እናቲቱ አንገቷ እንደት ታዝም። እንዲ ልጅቱ ናት። በነገራችን ላይ ጎትታ ወደ ሚዲያ ያመጣቻት ልጅቱ ናት። እናት የእናት እርግማን አማነኝ መጨረሻቸው አያምርም እንጂ የኔ ተጠራ እርግማኗ እርግማኗ ግን እኔ እሙማዋ እሙማዋ እሙማዋ እንዳይዘጋ ነው የፈለጉት። ጭራሽ ድክ እላለሁ ብላ ስትራሯጥ ሙሙዋ ተዘግቶ በአፍንጫዋ እንዲያሸና ነው ልጅቷ የፈራት ነጁዬ፣ እንዴት ማገናዘብ ግን ቻልሽ ዛሬ? ጎብዙ መሻል ምን ማለት ነው? ታምሮሽን አሰርትሸ እንዴት ነው ይሄ ነገር እንቅስቃሴ ያለ ሰሞኑን እንዴ፣ ሰው የዜድ ደግሞ በዛ በፈጣጣው እኮ ነው የምትከራከሩት። በፈጣጣው ከእናት በላይ አሁን፣ እውነት እውነት እንደው የአስር ባለጌ ነው አለች ያደርጋል ዝየዱ መልስ መልሰ ሳትሰጣጡ ሳትጣሉ፣ እኔ ኮ ላረጋግጥ ነበር የገባሁት። ስለምን ነው የምታረጋግጠው የምታረጋግጠው? ያረጋችሁ ላረጋግጥ ያልኩት ሁለታችሁን ላሰዳድም ማለት ነው። መረጋገጥ ካለብን እንረጋገጣለን። እኔ ትላንትና እናንተ ፊት እንደዛ ስትል ፉርሳ እንኳ ራሷ ትሰጣችሁም ነበር እሷ ስታወራ። እኔ ብቻ ላውራ። ልጅ ግን በዚህ ነገር አስክሯታል። በሰላም ነው ምን አሳወቀኝ። እኔ እናቴትም ሲጀመር እናትና ልጅም የሚጣሉ ይመ ለድራማ ነው። አላኔ ምን አገባኝ። ልጅቷ አይምሮ ሰው እንዴት አድርጎ ቢያስፈነግራት እንደሆነ አላውቅም ልጅቷን እናቲቱ እኮ ተናገረች እኮ ቪዲዮ እንደዚህ ስለተዋራው የነውር ቪዲዮ ደርሽባታለሁ። ልጅቷን አካውንቷን ሁሉ ወስዷል። ሁለተኛ ደግሞ የሌላ ሰው የሌላ ሴት አካውንት ወስዶ ብር ሁሉ ወስዷል አሉ። ልጅ እንደዛ ሲባል ሰማሁ። ሲጀመር ለውለ ወስዶ ከፖስተ ተባለ። እኔ ማለት የምፈልገው ለሁለቱም ብሄር ይሄ የሚወክል አይደለም። ወደ ብሔር አታምጡት። ለመፈመስ ስትፈልጉ ልጁ ጌሙን ለመጫወትና ተነጋግሮ ነው ድራማ ነው። በማህበረሰቡ እየቀለዱ ነው ያሉት ነያ አገባኝ። የኛ ልጆች ግን ስለዚህ ጉዳይ እንዳታነሱ። የኛ ልጆች ኖ አርፈ ይቀመጡ። ፍቅር ነው ምናምን ምናገባት። የደዚን እናት አትሳደቡ፣ እረፉ። የኛ ልጆች ለምን አይቀጠቅማንም? ይቀጥቅጣት፣ እኔ ምናገባይ። ግለሰብ ናት። እረፊ ኖ ግለሰብ ኮን ሳ ጆከር እንዴት ተብላና? ከእናት በላይ ስለ ልጇ የሚቆረቆር ሰው ኑሮ ነው። እዚ ያንዳንዳቸው ማኩ ናኩ አንቺ ለማህበረሰብሽ እዛ በድሮ ለሚቀጠቀጠው ይልቀንስ አንድ ሺ ሰው ይዘሽ ድንጻጥኝ ዚቲ ፌመስ ሆንኩኝ ብላ ጠግባለች። ኦ ታዲያ እንደዛ ከሆነም ሀሪፍ ነዋ፣ ጥሩ ነዋ። እኛም እንናገራለን እንፈምሳለን። ሰሚ ለማህበረሰብሽ ድምፅ አትወኝም ወይ? እኔ ማቅሜ ለማህበረሰብ የመቼ ድምጽ ሳልሆን ቀርቼ አውቃለሁ። ይኸው የዚህ ሁሉ እየቆራረጡ ነው እያናፈሱልኝ አሉትኝ በባለፈው አማራ አማራ ቤቱ ሀይ አማራ ወንጀል እኔ በጣም የሚገርመኝ በድሮን ለሚጨፈጨፈው ወገናቸው አንድ እንዶ